ሳች ሰበር ዜና ካሌብ ሙስሳን በስተመጨረሻ መድብል አገኘው። መድብል ካሌብ ሙስሳን አንተ አረመኔ ጨካኝ፣ እስኪ ንገረኝ፣ ወንድሜን የታባክ ነው ያደረከው? እመነኝ፣ ወንድሜን የማትሰጠኝ ከሆነ እኔ ራሴ ነኝ የምገልህ። እናም ደግሞ እስር ቤት ያሉት በሙሉ ሰላም ብለውሃል። ከንቶ በአንተ ሰው ማን ያልተሰቃየ ሰው አለ? በአንተ አጸያፊ ድርጊትና ሀገርን የሚረብሽ ጉዳይ ያልሆነና በወንጀል ተጨማልቆ እስር ቤት ያልገባ ማን አለ? ታውቃለህ፣ እስከ ዛሬ ድረስ በአካል እንገናኛለን ብዬ አንድም ቀን አስቤው አላውቅም ነበር። ነገር ግን ለጓደኞቼ እስር ቤት ሆኜ ቃል ገባላችኋለሁ ካሌብ ሙስሳን አንድ ቀን እግሬ ስር ተደፍቶ ይቅርታ እንደሚጠይቅና እንዲሁም ለሕግ አካላት ራሱን አሳልፎ እንዲሰጥ ካላደረግኩኝ እኔ መድብል አይደለሁም እያልኩኝ እፎክር ነበረ። እናም አሁን ላይ ሁሉም ነገር ተስተካክሏል። ስለዚህ። መናገር ያለብህን የመጨረሻ ኑዛዜ ካለ ተናገር ብሎ አለው። ትሰማኛለህ መድብል፣ ስለአንተም ዝና እጅግ ብዙ ሰምቻለሁ። አዎ ለነገሩ ልክ ነህ። ምን እስር ቤትስ ቢሆን አንዳንድ አለቅላቂ አይጠፋም አይደለ? ገንዘብ ሁሉን ነገር ስለሚያደርግ እና ምናሉ? አይ እሱማ ጀግናና እንዲሁም በጣም ቆፍጣና ነው ብሎኛል። ነገር ግን ወንድምህ እኔ ጋር እንዳለ አትዘንጋ ብሎ አለው። አይደል እንደዛ ከሆነማ ጥሩ መደራደሪያ ነዋ ብሎ አለው። ጀግናው ብሩክ ጀግናው ብሩክ እንግዲህ ደብዳቤ ጽፎ እንዲሁም እቤት ውስጥ አስቀምጦ ሂዶ ነበር። እናም ብሩኬ ከታገተበት አመለጠ። እና መድብልና ብሩክ እንዲሁም ሞገሱ ነው። ሶስቱ ወንድማማቾች ካሌብ ሙስሳን እና ዝናን ማህሌትን ለመበቀል ሁሉም ባንድ ተስማሙ። እናም ብሩክ እያንዳንዱ ነገር በታሰረበት ሰዓት እያንዳንዱ ነገር የሚሰራቸውን በሙሉና እንዲሁም ለምሳሌ ሕክምና ገንዘብ ሲሰጡት ይህንን ዕቃ ወደ ውጭ አገር ይዘህ ትሄዳለህ ብለው የሰጡትንም እሱንም ሳይቀር በዝርዝር ተናገረ። እናም እንዴት ማጥፋት እንዳለብን እኔ እነግራችኋለሁኝ። እመኑኝ፣ ያው ለስሙ ገናን ነው፣ እናም በእርግጥ በጣም አደገኛ ነው። ይህንን እኔ ይህንን አስራ አምስት ቀን እጅጉን እያሰቃዩኝና ቁም ስቅሌን እያሳዩ ነው ያሉት። ነገር ግን እመኑኝ፣ እኛ እናሸንፋለን፣ እውነት ታሸንፋለች ብሎ ብሩኬ ቃል ገባ። ሴት ወይኔ፣ ጉዴ! በቃ ጉዴ ፈላ! አሁን መድብል ይገለኛል፣ አሁን መድብል ይገለኛል፣ እያለች መንበቅቦቋን አበዛች። እባክሽ ተረጋጊ፣ ምን ሆነሽ ነው ኢፍራታ? ኧረ እባክሽ፣ እሚምረኝ ይመስልሻል እንዴ? መድብል ማለት እኮ የእውነቴን ነው የምልሽ የዝና የበላይ ሰይጣን ነው። ኦ አመንሽ ማለት ነው? እኔም እኮ ብዬሽ ነበር፣ መድብል በጣም ጀግናና አስተዋይ ሰው ነው ብላ ስትላት ምን? ኢፍራታ ብቻ መድብልን አፈቀርኩት እንዳትኝ ምን ነው፣ ምን ይወጣለታል? እኔ ምልሽ ወይስ ደግሞ አንቺታፈቅሬአለች ረረረረ ረበሩቅ እኔ አፈቀርኩም ቀረሁም ዝናን ነው የእውነቴ ነው ምልሽ ዝና ደግሞ አሁን ለእኔ ጥሩ አመለካከት እያለው ነው ብላ ተናገረች። ምን ማለት ነው ደግሞ ይሄ ጥሩ አመለካከት? አላውቅም ብቻ ዛሬ ግን አንቺ እኮ በጣም ጂኒየስ ነሽ ብሎ አለኝ። እውነትሽ ነው! ይሄማ በጣም ጥሩ ነዋ። ስለዚህ የዝናን ሀብትና ንብረት ሉላ ሳትሆን አንቺ ነሽ የምትወርሽው ብሎ ሲል ብላ ስትላት፣ በእርግጥ እስካሁን ሉላ የእውነቴን ነው የምልሽ የሰማንያ ሚስቱና ከጭንቅላቱ አልወጣችም። ነገር ግን እኔ እንደዛ ሲያሞጋግሰኝ ልቤ በሀሴት ቅልጥ ልትል ነበር ብላ አለች። ሰላም ሰላም፣ ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን፣ ሰላም እኔ ደህና ነኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ምሳሌ፣ እናቴ፣ እኔ የሆነ ነገር አምሮኛል ብላ ስትል፣ ምንድን ነው ያማረሽ መቼም አተር ክክ ነው ወይስ ደግሞ ምስር ክክ አልገባኝም። ቆይ አሁን አንቺ ትልቅ ሴት አይደለሽ? ወይስ ደግሞ ልጅ ነኝ አትይ፣ ትልቅ ሰው ነሽ። ነፍሰ ጡር ነኝ አትይ፣ ገና ልጅ ነሽ። ጉድ እኮ ነው። ስለምን ማማር ነው የምትይው እንዴ? ማየ ምን ሆነሽ ነው ደግሞ? ቅድስቴ እና እኔ ማያምረኝ የለም እንዴ፣ በደንብ ነው የሚያምረኝ ብላ፣ እኔ አሁን ያማረኝ ቆንጆ ጥብስ ነው። ስለዚህ ስጋ ፈልጋለሁ ብላ አለች። ከዛ ቅድስቴ እጅጉን ተጠበበች ተጨነቀች። ቆይ መድብል የእኔ እንደ መወዝ እንኳ አልሰጠኝ፣ ስልኬን አልሸጠው፣ እኔስ በምን ደውላለሁ ቤተሰቦቼ ጋር? ቤት ውስጥ ያለው እቃ ደግሞ በሙሉ አልቋል። ወይ ጉድ! እንደው ጋሼ እንደው ምኑ ነው ያለኸው አረባካሃለህ በለኝ እያለች ወደ ዳጣ ወደ ዳጣ ስልክ ደወለች። ዳጣዬ እባክሽ ከመከራ ልታወጪኝ ትችያለሽ ማለቴ ብላ ስትላት ምንድን ነው ከዛ አሰበች እና ቅድስት አይ እሷም እኮ ለቤተሰቦች አዲስ አይደለች፣ ይህንንማ አልጠይቅም ብላ ስትል በቃ በቃ ታዩ። ለማንኛውም እኔ ወደ ውጭ ልወጣ ነው ብላ አለቻት። ከዛ ዳጣዬ እቤት መታ መጽሐፍ እያነበበች ምሳሌ ወጣችና፣ እንዴ እስካሁን ተኝተሻል ማለት ነው? አሁ ተኝቻለሁ። ዳጣዬ ምንድን ነው ፈለግሽኝ? እንዴ እኔማ ለምን እፈልግሻለሁ? ምንድን ነው ግን መጽሐፍ እያነበብሽ ነው አይደል አዎ ኦይ፣ ይሄ ናታን እኮ ይሄንን ጨርሰሽ ይሄን አንብቤ ስጨርሽ እኔ የምሰጥሽ ሰርፕራይዝ አለኝ ብሎ የምታይ፣ ለሰርፕራይዙ ጉጉት ብዬ ይሄ መጽሐፍ ማንበብ ጀመርኩ ግን በጣም ይሰለቻል ብላ ስትል፣ አይዞሽ አንቺ እኮ በጣም ጠንካራ ሴት ነሽ ብላ አለቻት። ቅድስቴ አስፓልት ለአስፓልት ወክ እያደረገች ወይ ጉድ፣ ቆይ በቃ ህይወታችን እንደዚህ ተመሰቃቀለ ማለት ነው። ማህሌት የስራሽን ይስጥሽና ብሩክ አንቺን ካገባ በኋላ ሕይወቱ በሙሉ ተመሰቃቀለ። እትዬ ግን በጣም ምርጥና አስተዋይ ነበረች፣ ሀይሚ የምሳሌ እናት። እኔም እንደሷ ሆኜ ምሳሌን ባስደስት ባይ ነኝ። ቆይ ጋሼ ግን ለምንድን ነው አንተን የበላህ ጅብ አልጮህ ያለው? እያለች በሐሳብ ቅልጥ አለች። እና ለማንኛውም አንድ ደላላ ጋ ልደውል ብላ ወደ ደላላ ደወለች። ወይ አምታታው የሆነ ደላላ እሱም ደግሞ አስሩ ቦታ የሚደውልና በጣም አጭበርባሪ። እናም እኔም ልክ አሁን እቤት ትንሽ ልጅ ስላለችኝ የሆነ ነገር ልትከፍለኝ ትችላለህ እንዴ? አመሻል እንዴ ቆይ አንቺ ሌባስ ብትሆኛ? ኧረ፣ አሁን እኔ ምን ሌባ ይመስላል? ለማንኛውም አብረን እንሂድና ስጋውን እንግዛና ከዛም በኋላ እቤት ያሉትን እነዚህ ቁም ሳጥኖች፣ እቃዎች ምናምን እሸጥልሃለሁኝ ብላ አለችው። እሺ እንደዛ ከሆነ በጣም ይመቸኛል። ስለዚህ ባለትዳር ነሽ ማለት ነው? አዎ ባለትዳርና ልጅ አለችኝ ብሎ ብላ ስትለው፣ በጣም ጥሩ ልጅሽ ትልቅ ናት። ቆይ ምን ፈልገህ ነው ደግሞ ልጅ ልትሸጣት ፈልግ እንዴ? ብላ አለችው። አረ እንደሱ አይደለም ከዛ ዳጣና አምታታው ደላላው እጅጉን ተፋጠጡ። አንተ ቀጣፊ፣ አንተ ሌባ፣ ቆይዝ ደሞ ምን ልታደርግ መጣ? አንችስ እራሱ ምን ልታደርግ መጣሽ? ለነገሩ ነገሩ አንተማ ወንድ ነው። እኔ የምልህ ግን ምንድነው? እንዴት ነው ያማረብህ አንተ? እኔ ኮ ዳጣ ነኝ። እኔኮ ሴት ነኝ። በዛ ላይ የተከበረ አባት እኮ አለኝ። አረባክሽ አባት አለሽ እያለ ሲቀልድባት፣ ምን እያልክ ነው ታዲያ? አዎና በጣም ጀግናና አስተዋይ አባት። እኔ የምልሽ አባትሽ ግን ለምን ወጣት ከሆነ ሹገር ምናምን ከሆነ ለምንድን ነው ወጣቶች የማናጣብሰው? አንቺ ግን ድንግላለሽ። ምን ማለት ነው? ነገርኩሽ እኮ በሁለት በሶስት አድርገን በደንብ እናምታታዋለን። አራታዋን ተልጅተው ግን፣ ቆይ መች ነው ጤነኛ የምትሆነው? እ እኔ መች ታመምኩኝ? እንግዲህ ደላላ እኮ ነው። እሺ አሁን ትሄዳለህ ከዚህ ቤት አትሄድም። ምን ማለት ነው? ሳልበላልሽ ልሄር ነው እንዴ? ቆይ እኔ ምልክ፣ የስጋውን ዋጋን የሰጠኸኝ የለ እንዴ? ምንድን ነው ሰባት መቶ ብር ጥሩ። እንደዛ ከሆነማ ይኸውልህ አሁን ጥብስ ቤት ሂደህ ቢባላ አምስት መቶ ብር አይደል፣ ሁለት መቶ ብር ቀረብህ ማለት ነው። ሁለት መቶ ብር ደግሞ ልተቀመክበት። ስለዚህ ተሳሰብን። እናም እኔ ሰባት መቶ ብር ትራንስፈር አደርግልሃለሁ ከአባቴ፣ አንተ ደግሞ ይሄን ቤት ለቀ ትወጣለህ። ካልሆነ ግን እመነኝ፣ ምክንያቱም ቅድስቴ አንድ ፖሊስ ተዋውቃ ስለነበረ እሱን እደውልና ሌባ ሌባና ጭበርባሪ እንደነበርክ እናገራለሁኝ ብላ ስትል ወይ ጉርዳጣ አንቺ በቃ መቼም አትቀየሪም አይደለ? አንቺን ያገባ ግን እዳ የገባ ድንግልናሽን ብሸጥልሽ ይሻለሽ ነበር ብሎ እየቀለደባት ሄደ። ወይ ጉድ እያለች ቅድስትዬ፣ በጣም አመሰግናለሁ ብላ አለቻት። ለምን እንደዝታ ያለሽ ታውቂያለሽ? ያን ጊዜ ቡራ የምበላበት ስጠኝ ብዬ ስለው ልጁ እንደዛ ታማ እንደዛ ተጠባ እኪሱ ውስጥ ሁለት መቶ ብር ስለነበረ ሁለት መቶ ብር ሰጠኝ። እውነትሽን ነው? አዎ ታውቂያለሽ አዎ ያን ጊዜ አስታውሳለሁ ምንም ብር የለኝም ብሎ ቤት ውስጥ አንድ እቃ ገዝቶ አልመጣም ነበር ብላለቻት አየሽ ስለዚህ ዛሬ የምትከፍልው መልካም ነገሮች በሙሉ ነገ ላይ በምን እንደሚመጡ ባታቂም እንኳ ይከፍልሻል መልሶ ብላለቻት እናም ብሩክ የሰራው መልካም ነገር ዛሬ ለልጁ ወይም ደግሞ ለአንቺ እየተከፈለ ነው ብላ ስትል ልክ ነች ዝሮ ዝሮ ግን አመሰግናለሁ ብላ አለች ሉላዬ ሉላዬ፣ እባክህ ገጠር እንግባ፣ በቃ ሀብትና ንብረትህ ታግዶ የሚቀር ከሆነ ገጠር ከነማዘርጋ ብንኖር ይሻለናል፣ እባክህ እያለች ስትል አውቃለሁ፣ ገጠር የእናቴ መሬት ሞልቷል፣ ሉላ ነገር ግን እኔ አንቺን ማኖር የምፈልገው ከተማ ላይ እንደፈለግሽ ድርቅ አድርገሽ ነው። ምንም እንኳ ዝናን ባታፈቅሪውም ባቶጆም። ነገር ግን እንደፈለግሽ በልተሽ ጠጥተሽ እንደፈለግሽ ተዝናንተሽ አልነበር እንደምትኖሪው? ያንን ነገር ላሳጣሽ በፍጹም አልፈልግም። እኔኮ ሞገስ ነኝ ታውቂያለሽ፣ ዝምታይን ሰብሬ ነው እንጂ የእውነትም ዝና አላጥፋ ካልኩኝ መንገድ አላጣም ብሎ አለ። ዝና ዝናና ማህሌት ምን ነው ዛሬ ፈርታሃ ልሳ ከወዲያ ከወዲህ ትንቀጨቀጫለህ? ብላ አለችው። ማ እኔ እኔ ዝና ያበበ ደምቸው ልጅ ምን እያሰብሽ ነው እና ታዲያ ምን ላድርግህ? ተወዳ ተወድ ትላለህ። ቆይ ግን እኔ ምልሽ ይሄ መድብል የሚባል ሰውዬ ግን እንዴት አይነት እርኩስ ሰውዬ ነው? እንዴት ነው ከመታሁበት የተነሳው? እሱ ይገርምሃል። አሁን እኔን አለቅሽም እያለ እየዛተብኝ ነው። እውነትሽን ነው? አዎ፣ በፍጹም ደግሞ አይለቀኝም። ለነገሩ አታስቢ፣ ያ ሞገስ እንደሆነ አይረባም። ሆ እንደዛ እንዳይመስል፣ ዝምተኛ ሰው በጣም ብልሃተኛ ነው። ለነገሩ ልክ ነሽ። ምክንያቱም የሚፈጥን ሰውና ጉረኛ ሰው የሆነ ነገር ላይ ቸኩሎ የማይወጣበት ማአት ውስጥ ይገባል። ነገር ግን አስተዋይና እንዲሁም ፈሪ የሚመስል አስተውሎ ነገሮችን በተግባር ስለሚያደርግ አንድ ቀን መጠመዳችን አይቀርም። እናም ልክ ነሽ፣ ስለዚህ ሞገስን ልንፈራው ይገባል ብሎ አላት። አዎ። እና አሁን ግን ለምንድነው የጠራኸኝ? ምን ነው ናፈኩ። እንዲ አይ፣ እንግዲህ አንቺ ደግሞ ሲያቀብጡሽ ወጣት ትርገጅ እንዴ፣ ዝና ታዲያ ለምንድን ነው? እንግዲህ ትልቁ አረቃሽ ጋር በቅርቡ ትተዋወቅያለሽ፣ ብሎ ሲላት ባለፈው የሰራሹ ስራ እጅግ አክብሮትና እጅግ ተደንቆብሽ ስለነበረ ከዚህ በኋላ ትልቅ ስራ ሊሰጥሽ ነው። እናም ወደ ስራው አለም እንኳን በሰላም መጣሽ። ደግሞ እያንዳንዱ ነገር ይገባሻል። ስለዚህ በቅርቡ ቤቱ ያንቺ ይሆናል፣ ብሎ አላት። እውነትህን ነው? አዎ፣ በሚገባ እኔ ቃሌን አጥፍ ያውቃለሁ። እኔማ በሱ እተማመንብሃለሁ። በቃ እንደዛ ከሆነ ዝም ብለሽ እኔን ማመን ብቻ ነው ያለብሽ ብሎ አላት። ወይ ጉድ! እሺ። ኢፍራታ ኢፍራታና መድብል እየተጀናጀኑ ባሉበት ሰዓት እኔም ምልክ ለምን ደበከኝ ብላ ስትለው አንዳንድ እውነቶች እኮ ይደበቃሉ ኢፍራታ። ነገር ግን ትክክለኛው መንገድ እኔ አንቺን ማፍቀሬ ነው፣ በአንቺ ፍቅር መክነፌ ነው ብሎ አላት። ኢፍራታም ብዙ ነው ህልሟ። ውድ ይህ የቤት ቻናል ቤተሰቦች፣ የዛሬው ይህን ይመስል ነበር። በቀጣይ እስከ